ከሰሩና ተማክሮ ፊልም እየሰሩ ነው አሉ እና ቤተሰቦች እናንተም ኢትዮጵያ ከሄዳችሁ፣ እዚህ ያላችሁ ለምዳችኋል። እናንተም ነገ እንደዚህ እናረጋለን ብላችሁ እንዳታስቡ ማለት ነው። ሁለት ነገር ማለት ነው። እውነት እዚህ ጀምር የሚዲያ ነገር ታቃላችሁ። አይጠፋም ሚዲያ ሰው እንደዚህ የሆነች ትክል እንደዚህ እንደዚህ የሆነ ያሉ ፊልም እየሰሩ ነው እንዳለ ማለት ነው። ስንት ስንት ስንት ስንት እየተጣሉ ነው አሉ ሚዲያ ላይ

ሰርግ ሰርግ ሰርግ ሰርግ ድግሳል እንዴ ሰርግ፣ እሱም እኮ ፈጣሪ ያልፈራም። የሱ እኮ አመንታውም እኔ እንጃ ምን እንደሆነ የሱ አመንታ ምን እንደሆነ ያላውቅም ወይ ድመት። ስለዚህ ሁሉም ሰው ማለት ነው አንድ አይደለም ታውቃላችሁ። ኡሽ አሉሪ እሱ ሳርሽ እና ድመት አስቸገረች ወይ እና አንድ አይደለም ታውቃላችሁ። ስለዚህ ማለት ነው ሚዲያ ላይ የሚመጡ በስረ ስርዓት ማለት ነው። በስረ ስርዓት ታውቃላችሁ። ማን ነው ስማ የእኔ ስረ ስርዓት እያሉ ሰዎች ብዙ አሉ። ብዙ ብዙ አሉ ማለት ነው። እውነት መናገር ብዙ እና ማንም አያፍርም። በስርዓት ሚዲያ ላይ ከመጡ በስርዓት ነው ሚዲያ መላ ምስሩ እና ሰው እንደዚህ ይወዳችኋለሁ፣ እንደዚህ ያረጋችሁ፣ እንደዚህ ይጠጣላችሁ ነው እንዴ? ያው እንግዲህ ሰው ወሬ ይወዳል። እኛ አሁን ላይክ ምናምን አርጉ፣ እንደዚህ አርጉ እያለን ጧት ጀምሮ እስከ ማታ እንጨዋለን፣ ግን አታረጉም። ለምን? ይሄ እኛም ወሬ እንወዳለን፣ ታውቃላችሁ። ይሁን ጫጫታ እንወዳለን፣ ይሁን ወሬ ነገር እንወዳለን፣ ታውቃላ እና ስለዚህ ወሬ በጣም ነው የምንወደው ማለት ነው ስለዚህ ነው እንደዚህ ሰው እንደዚህ እንሰራለን ፊልም እንደ ፊልም ማለት ነው ፊልም ማለት ነው ትንሽ እንጂ ፊልም ያልቃል ያ ሰው አንድ ሰው ይህ ሰው ህይወት በቃ ህይወት ማለት ነው ቀልድ ነው እንዴ ትዳር ቀልድ አይደለም ትዳር ስጀመር ትዳር በቃ ትዳር ቀልድ አይደለም ትዳር ውስጥ በዚህም በዚህም ፊልም ሆኖ በዛም ከጨማለቀ በዛም ከተበላሸ ምን ታረጋላችሁ ምን ትሆናላችሁ? ለምን እንደዚህ ያደርጋለሁ ብላችሁ ትቆጫላችሁ ማለት ነው። ነጊ ዛሬ አይደለም ማለት ነው እና ስለዚህ አብርሽና ሩታ ያያችሁ እንደዚህ የሚታረጉ ሰዎች ታረጋጉ። ጫን በሉ፣ ተረጋጉ። ሌላ ፊልም መሰራት ትችላላችሁ ማለት ነው እና አብርሽ ሰብስክራ አራት መቶ ገብተዋል እኛም እንደዚህ ሞክራለን ብላችሁ የሚጫንጩ ሰዎች ታረጋጉ። ቀስ ቀስ በቀስ ቀስ ማለት ነው። ቀስ ቀስ አለባችሁ ማለት ነው። ፊልም ፊልም መሰራት ትችላላችሁ ግን እነዚህ ባልና ሚስት እንደዚህ ተጣልቶ እንደዚህ እናረጋለን እንደዚህ መቀጥቀጥ ነው ፊልም እንደዚህ እንዴት በብር ብለ እንደዚህ የሚቀጠቀጠው ሰው እንዴት እንዴት እንደያ ነው ያላቅም እንዴ። ማታ ማሳጅ ታረጋለች መስልኝ እንጃ እንደዚህ ባልና ሚስቶች ሲቀጠቀጡ ማታ ፊልም ላይ ማለት ነው። እና መሰጃ አደርጋለች መሰለኝ እኔ እንጃ። አይነት ፍትራ ገብቶኛል ማለት ነው። እና ቤተሰቦች እንኳን አደረሳችሁ ለፓዚጋ በዓል። በዚህም ጨርሻለሁ ማለት ነው። ላይክ፣ ሴር፣ ሰብስክራብ ያደረጋችሁ አበረታቱኝ ማለት ነው። ሁላችሁም ማለት ነው። ላይክ አርጉ፣ ላይ አይከፍልበትም። እንዳብርሽም ሩታ ቢሆኑ እናንተ ላይክ አርጉ። በቃ አበረታቱ፣ ምን ችግር አለው? እና ስለዚህ የፋሲካ በቆሎ አለ፣ ሽንኩርት አለ፣ መሶ ብላ አለ ከፈለጋችሁ ማለት ነው። እና በጣም ነው የምወዳችሁ፣ በጣም ነው የምከብራችሁ። ባይ ባይ ሻንጣ ይዘ ቅን ሰላም ሰላም የሲፈን ቤተሰቦች እንዴ ናችሁ? ደህና ናችሁ አላችሁ? እኔ ያለሁ ደስ ጋብር ምስገን እንዴ ናችሁ እናንተ ደህና ናችሁ

ሽንኩርት አለ፣ ፊሌሙን አለ፣ ሌሙን አያችሁ አለ ማለት ነው። ሁሉም ግባችን ውስጥ ሞልተዋል ማለት ነው። እና ምን መሰላችሁ ቤተሰብ

ቁጭ ብላለች ማለት ነው። ቁጭ አለች ማለት ነው። ወንት እና እሷም እንደዚህ እንዳብርሽ እንሆናለን ብሎ ብዙ ሰዎች እየጠጣሩ ነው አሉ ማለት ነው። ሰላም ሰላም፣ የሲፈን ቤተሰቦች እንዴት ናችሁ? ደህና ናችሁ? አላችሁ እኔ ያለሁት እግዚአብሔር ይመስገን። እንዴት ናችሁ እናንተ ደህና ናችሁ ወይ አላችሁ ወይ? እኔ ያለሁት እግዚአብሔር ይመስገን። ደህና ናችሁ? ዛሬ መጥቻለሁ ማለት ነው። እንደሚታዩ ግብ ውስጥ ድርዝት ብዬ እንደ ኢትዮጵያ ማለት ነው። ቁጭ እያልኩ ነው ማለት ነው። ደስ አይልም ይሄ ደስ ይላል ማለት ነው። እንደ ኢትዮጵያ በቃ እኔ ንፋስ አለ፣ ንፋሱ ደስ ሲል ማለት ነው። እና ስለዚህ ቤተሰቦች ዛሬ የመጣው ማለት ነው።

እሷ ጋር አረብ አገር እየገባ ገብታ ልጅ ወለደች። አንድ ልጅ አላት። እሷም አሁን እንዳብርሽ ሆናለሁ ብላ ባህላው ጋር ተጣልን ብላ ሁልጊዜ ቪዲዮ ትለቃለች። ግን ፊልም እንደ ፊልም ነገር ነው የሚያደርጓችሁ እነዚህ ማለት ነው። ስም ብለው ውሸት የውሸት የውሸት ማለት ነው እና ሁላችሁም ማለት ነው ሁላችሁም ብጣሉም ባጣሉም አይደለም ተማክር ተማማ ፊልም የሚሰሩ ምንድን ነው ፊልም ፊልም የእውነት አይመስልም የእውነት ይመስላል ፊልም አለ ነው እና ስለዚህ እንደዚህ አድርጎ የተሰሩ ነው እንጂ እሱ አሁን አረባገር መልሳለሁ እሱ እንደዚህ ያደረገኝ እሱ እንደዚህ የውሸት የውሸት ቪዲዮ መሰራት ጥሩ አይደለም ለምን በኋላ ላይ ልጆቻቸው ሲያድጉ እንዲህ ባለ አባትና እናት እንደዚህ የሆነ ነው እንጂ እንደዚህ ያሳድጉን እንጂ ሚዲያ ላይ ወጥቶ ይላል። ቪዲዮ ሲጀመር አይጠፋም እና ስለዚህ ተረጋጉ። በቃ ቪዲዮ መሰራት ብዙ ብዙ ነገር አለ ብዙ ነገር ማለት ነው። ኢትዮጵያ ያላችሁ ለምን ትቸገራላችሁ? የትም ቦታ ሄዳችሁ እኮ ቪዲዮ መቀረስ ቪዲዮ መሰራት ትችላላችሁ። ቤት ውስጥ ማረግ ነው ፕራንክ ማረግ ምናምን ትችላላችሁ እና ስለዚህ እንደዚህ ማድረግ ጥሩ አይደለም ማለት ነው። እሷም ባለ እሱ ሌላ ፈቀረ ያ ስራ ስሩም በቃ የውሸት ቪዲዮ ማለት ነው እና የውሸት ቪዲዮ የሚሰሩ ፊልም በቃ እንደ ፊልም ነው የሚሰሩ ማለት ነው። ታቃላችሁ ተማክሮ ማለት ነው እና ወይ ገቱ ዋሸግረችን እንዲመጣ ሸግረችን ቤተሰብ እና ስለዚህ ሁላችሁም እና እውነት መናገር ማለት ነው። የውሸት ቪዲዮ የሚሰሩ ሁሉችም ተረጋጉ በቃ መተረጋጋት አለባችሁ ማለት ነው። አበሮች ታዋቂ ሆነ እናንተ ታዋቂ አንወጣት ነው። ታቃላችሁ የሆናችሁ ስራችሁን ስረው አብረሽ እና ሮታ ይጣሉ የዛሬ ተጣሉ ነጊ አሁን በአሁን የሚሰራ ነገር የለውም። ኢትዮጵያ ከሄዱ እሱም ትንሽ አሁን ዱባይ ስለሚመጡ ስለሆነ ዱባይ መጥቶ ነው ስለሆነ እንጂ ሚያጣሉም። ስለዚህ ኢትዮጵያ ገብቶ አሁንም ይጀምራሉ ይጣላሉ ማለት ነው። አሁን ፊልም ይሰራሉ ማለት ነው። ፊልም በቃ ፊልም ማለት ነው። ተማክሮ ማለት ነው። ማታ ማታ ብሮ ነው የሚተኘው ጥዋት ጥዋት ተማክረው ይወጣሉ ቪዲዮ ላይ ማለት ነው። ግን ማታ ማታ አብረን ይተኛሉ ሲጀመር ማለት ነው። እና ስለዚህ እናንተ እውነት እንዳትመስሉ ማለት ነው። እውነት የውሸት ቪዲዮ የውሸት ይታቃላሸ ውሸት ይበዛል። እዚህ ምድር ላይ ውሸት ይበዛል።